ሰላም ጤና ይስጥልኝ። የዩቲዩብ ቻነል ቤተሰቦች የፋርማሲ ባለሙያ ነኝ። ውድ የዩቲዩብ ቻነል ቤተሰቦች፣ ዛሬ ስለ ዲቶክስ እናወራለን። ዲቶክስ ምን ማለት ነው? ዲቶክስ ጠቃሚ ወይስ ጎጂ? ከዲቶክስ በስተጀርባ ያሉ የጤና እንከኖች ምንድን ናቸው? ጥናቶች ስለ ዲቶክስ ምን ይላል? የሚለው እናያለን። አብራችን ቆዩ። ዲቶክስ ምን ማለት ነው የሚለውን በመጀመሪያ እኔ ዲቶክስ ብዙ ጊዜ እኛ የምናስበው ስለ ዲቶክስ ሲወራ ብዙ ጊዜ ዲቶክስ ማለት መርዛማ የሆነ ለሰውነታችን አስፈላጊ ያልሆነ ንጥረ ነገሮች ከሰውነታችን የምናስወግድበት ፕሮሰስ ዲቶክስ እንለዋለን። ወይም ደግሞ ዲቶክስ የምንለው እንደዛ ነው። ሪሊ እንደዛ ነው? የእውነት ግን እንደዛ ነው? ያው በኋላ እናየዋለን ዲቶክስ በምንድን ነው በምን ነው የምንጠቀምባቸው? ብዙ ጊዜ በጭማቂ ከእጽዋት ሊሆን ይችላል፣ በሻይ ሊሆን ይችላል፣ ኦር ደሞ በክኒን የተዘጋጁ አሉ። ከዛም ሊሆን ይችላል። ግን ዲቶክስ መጠቀም ያለባቸው እነማን ናቸው? ብዙ ጊዜ በሕክምና አይን ሲታይ ዲቶክስ የሚያደርጉት ሰዎች ብዙ ጊዜ አንድ ከአልኮሆል ዊዝድሮው ለመሆን መጥፎ ሱስ ያላቸው ሰዎች ከነዚህ ሱስ ለማውጣት ተብሎ ዲቶክስ የሚደረጉ ሰዎች አሉ። ዊዝድሮዋል ዊዝድሮው እንዲያደርጉ ሌላ ኖርማል ሰው ጤነኛ የሆነ ሰው ግን ዲቶክስ ማድረግ እንደሌለብን ነው ጥናቶች የሚያመለክቱ። ምክንያቱ ዲቶክስ ስናደርግ ብዙ ችግሮችን ያስከትላል። ለምሳሌ የምግብ የተመጣጠነ ምግብ እጥረት፣ እነዚህ ፕሮቲኖቹ፣ አይሮን፣ ቫይታሚን የሆነ ጠቃሚ የሆኑ ንጥረ ነገሮች እናጣለን። ዲቶክስ በምናረግበት ጊዜ ከፍተኛ ቦሚቲንግ ከፍተኛ ዲህሪያ ስለሚያስከትል እነዚህ ጠቃሚ የሆኑ ንጥረ ነገሮችን ይዛቸው ነው የሚወጣ። ስለዚህ እነዚህ እናጣለን። እሁለተኛ የኤሌክትሮላይት አለመመጣጠን ያስከትላል ከመጠን በላይ ዲቶክስ ስናደርግ ለልብና ለአንጎል ለአንጎላችን ጠቃሚ የሆኑ ጠቃሚ የሆኑ ማዕድኖች እነ ሶዲየምና ፖታሽን ይቀንሳሉ። ስለዚህ ይሄም ደግሞ ምንድነው፣ ግራ መጋባት ሊያጋጥመን ይችላል፣ ማዞር፣ አልፎ አልፎ ደግሞ የልብ ችግርም ሊያስከትል ይችላል። ስለዚህ ዲቶክስ ማድረግ ጎጂ እንጂ ጠቃም አይደለም ነው ሌላው የጡንቻ ማጥፋት ወይም ደግሞ መድከም ሊያጋጥመን ይችላል። እኛ የምናስበው ዲቶክስ በምናደርግበት ጊዜ አስፈላጊ ያልሆነ ስብ ይቀልጣል ብለን ነው የምናስበው፣ ግን ስብ ሳይሆን የሚያቀልጥልን ጡንቻችን ነው የሚሰባብረው። ስለዚህ ጡንቻችን ይሰባብረዋል፣ የድካም ስሜት ይሰማናል ማለት ነው። ይሄ ደግሞ ጡንቻችን ሲሰባበር ደግሞ ከፍተኛ ድካምና ትኩረት ማጣት ሊያስከትል ይችላል። ሌላ ድርቀት ወይም ተቅማጥ ያስከትላል። ይሄ ብዙ ጊዜ ዲቶክስ ስናረግ ልክ ቅድም እንዳልኳችሁ ብዙ ጊዜ ዲሃሪያ ያስከትላል። ዲሃሪያ በሚያስከትለው ጊዜ ይዘው የሚወጣ ብዙ ነገር ነው፣ ለሰውነታችን ጠቃሚ የሆኑ ኖርማል ፍሎራ ባክተሪያዎች፣ ኖርማል ፍሎራዎች እነዚህ ሙኮስ ለቫይታል ኦርጋናችን እንዳይጎዳ ፕሮቴክት አድርገው የያዙ ሙኮስ ይዘው ይዛቸው ነው የሚወጣ። ብዙ ጊዜ ሰዎች እንደዚህ ጠጥቼ የሆነ ንፍጥ የመሰለ መዓት ቡድ ነው የወጣብኝ፣ ንፍጥ የመሰለ ወጣ፣ ሆዴን ድምፅ የሚያሰማ የነበረ ወጣ፣ ብዙ ብዙ ነገር፣ ብዙ ቆሻሻ ነው ከሰውነታችን የወጣ ይላል። ይሄ ግን የሰውነታችን ለሰውነታችን ጠቃሚ የሆኑ ኖርማል ፍሎራ እና ሙኮስ ናቸው። ስለዚህ እነዚህ ሙኮስ የሆንም ማለት ቫይታል ኦርጋናችን የሆነ ባዕድ ነገር ሲገባ ቀጥታ ቫይታል ኦርጋናችን ነው የሚጎዳልን የሚሸፍናቸው ነገር ስለሌለ ማለት ነው። እነዚህ ኖርማል ፍሎራ ወይ ጠቃሚ የሆኑ ባክቴሪያዎችም ይዛቸው ስለሚወጣ በዛው ሰውነታችን ቀጥታ ተጎጂ ይሆናል ማለት ነው። እና እነዚህ ጉበታችንና ኩላሊታችን በቀላሉ ይጎዳሉ ማለት ነው። ስለዚህ እንደዚህ ዲቶክስ ማድረግ የለብንም። እና ይሄ ምንድን ነው በተለይ በተለይ እዚህ ጋር በትኩረት ማየት ያለባቸው እነዚህ አጥቢና እርጉዝ ናቶች ጭራሽ ማሰብ የለባቸውም። አዛውንቶች፣ የስኳር ህመምተኞች፣ እነዚህ የጉበትና የኩላሊት በሽታ ያላቸው ሰዎች ከፍተኛ ጥንቃቄ ሊያርጉ ይገባል። አዛውንቶች፣ ህፃናቶች ከፍተኛ ጥንቃቄ ማድረግ አለባቸው። ስለዚህ እነዚህ ዲቶክስ እነዚህ ችግሮች ካየን ምንድን ነው ማድረግ ያለብን? በሕክምና አይን ምንድን ነው የሚባለው? ስለ ዲቶክስ ምን አይነት እንትን ነው ያለው ሲል ሰውነታችን ሰውነታችን በተፈጥሮ በጉበት፣ በኩላሊት፣ በቆዳ፣ በሳንባ በኩል ራሱ ዲቶክስ ያደርጋል። ስለዚህ ሌላ የባዕድ ነገር ከማስገባት ውጪ እነዚህ በሌላ በጭማቂ ኦርቦ እጽዋት ሊተኩ አይችሉ እነዚህ ኦርጋኖች። ስለዚህ ሌላ ባዕድ ነገር ከማስገባት ይልቅ እኛ በምንድን ነው ልናግዛቸው የሚገባን? አመጋገባችን፣ የአመጋገባችን ስታይል አትክልትና ፍራፍሬ በመመገብ ፋይበር ይዘት ያላቸው አሁን ለምሳሌ ገብስ ያልተፈጨ ገብስ ፕሮሰስ ያልተደረገ ስንዴ ምስር ከነንትኑ ብቻ ኦርጋኒክ የሆኑ ምግብ በመመገብ ልናግዝ እንችላለን። በቂ ውሃ በመጠጣት የአካል እንቅስቃሴ በማድረግ በቂ እንቅልፍ በመተኛት እና ከአልኮሆል እና ስኳር የበዛባቸው ምግቦች በመራቅ በእነዚህ ሰውነታችን ማገዝ እንችላለን። እንደዚህ ካረግን የሰውነታችን ክፍል ራሱ ሊቆጣጠረው ይችላል። ከመጠን በላይ ላንወፍር እንችላለን። ስለዚህ በነዚህ በነዚህ እንትን ማኔጅ ማድረግ እንችላለንና ጥንቃቄ ማድረግ ያለብን እዚህ ጋር ነው። ሌላ ባዕድ ነገር ማስገባት አያስፈልግም። እንደዚህ ካልን ስለዚህ መጨረሻ ላይ ዲቶክስ ጠቃሚ ነው ወይ ጎጂ የሚለውን ያየን ይመስለኛል። ዲቶክስ ከማድረግ ይልቅ እነዚህ የደይ ቱ ደይ አክቲቪቲያችን፣ ቀን በቀን የምናደርጋቸው እንቅስቃሴዎች ማስተካከል አለብን። ሕይወታችን በራሳችን አድጀስት ማድረግ አለብን ማስተካከል አለብን። ሌላ በአድ ነገር መጠቀም የለብንም። ምክንያቱ ለህማም ራሳችን ለህማም ነው የምንዳረግ። ስለዚህ ከማታመም ጤነኛ ጤንነታችን በራሳችን መቆጣጠር አለብን። ሌላው ባዕድ ነገር ከመጠቀም መቆጠብ አለብን። የዛሬ ቪዲዮ ይሄ ይመስል ነበር። ሁሌ እንድምላችሁ ይሄ ለትምህርት ማስጨበጫ ለግንዛቤ ያህል ነው። ለግላዊ ሕክምናችን በአቅራቢያችን ባሉ ዶክተሮች፣ የጤና ባለሙያዎች ማማከር አለብን። ጤናችን ራሳችን ልንጠብቅ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ በጉጉት ጠብቃችኋለሁ። በጣም አመሰግናለሁ። ይሄ ቻነል ሳብስክራይብ ማድረግ ቪዲዮ ላይክ ሼር ማድረግ አትርሱ። የነገ ሰው ይበልን።